ብያና በአህላቅ ስናድግ ስነ ምግባራችን አምሮ ስናድግ ለወግም ለማዕረግም እንደርሳለን። ለራሳችንም ክብር፣ ለቤተሰብም ክብር፣ ለሴትነታችንም ክብር ስንጨነቅ ነገሮች ሁሉ በጎዳናችን ላይ ያምራሉ፣ ይሰምራሉ። አሁን ላይ ግን የምናየው የምንሰማው እየሆነ ያለው እጅግ በጣም የሚያሳዝን እና አንደኛ ባህላችን ያልጠበቀ ጉዳይ ነው። ባህላችን ያልጠበቀ ጉዳይ ማለት አንድ ሴት ልጅ በሀገራችን ባህል ከቤተሰቧ

በክብር በማዕረግ ከአንዴ ሁለተ የወንድ ቤተሰብ የሴትን ቤተሰብ ለምኖ ነው የምትሰጠው። ሰጠው ከተባለች በኋላ ደግሞ ተጌጣለች፣ ትለበሳለች። ከዛ በኋላ ደግሞ ፕሮግራም ይደረጋል፣ ኒካ ይታሰራል። ቀጥታ ደግሞ ወደ ሰርግ ይደገሳል። በዘመድ አዝማድ፣ በአብሮ አደግ ጓደኛ፣ በጎረቤት፣ በስራ ባልደረቦች ታጅቦ ነው የምትዳረው ሴት ልጅ ወንድ ልጅም

ተርቢያና ሀላቁ ማማር አለበት የሚባለው፣ ሴቶች አይደለችም ወንድም ልጅ ነው። ምክንያቱም የሰው ልጅ የሚመስለው አስተዳደጉንና ሀላቁን ነው፣ የሰውን ማንነቱን የሚመስለው። አሁን ላይ ግን በሚዲያ ታመጠዋለች፣ ትተዋወቀዋለች፣ ፎቶውን ያያታል፣ ፎቶውን ታየዋለች። እንዴት አደገ የለም፣ ምን ሲሰራ አሳልፏል ህይወት? የለም? እንዴት ነው ህይወቱ ኑሮውስ? ምን ይመስላል? የለም ጥያቄ ደግሞ

ባል ሳይሆን የርጅስ አባት ይሆናል ወይ፣ ልጅን በወልድ ያሳድጋል ወይ፣ ለነገ ለኔ ህይወቴን ቀጥ አድርጎ ጎዳናውን ይከተላል ወይ? እንዴት ነው ይሄ ሰው ላሳታቅ፣ ወደድኩሽ ወደድክ ትባባላለች። ቀጥታ እንኳ ቤተሰብ ጋር ሂዶ የመለመኑ ያን ያክል የለም። በስልክ ኒካ ትተሳሰራለች፣ በስልክ ኒካ ያስራታል። ወንድ ልጅ ነው የሚፈልገውን ካገኘ በኋላ የሚፈልገውን ከተጠቀመ በኋላ አውልቆ ይጥላታል።

አሁን ልቆ ሲጥላት የሴትነት ግርማ ሞገሷን ቀምቶ የሴትነት ክብሯን ነፍጎ ሴት ልጅ በቃ አለደለ ከተሰበረች መነሳው በጣም ከባድ ነው። ሁሉ ነገሯን ልጅነቷን ይቀማታል። እሱ ግን ወንድ ልጅ ነው አልፎ ሌላዋን ያገባል። ወንድ ልጅ ደግሞ ምን ባለጌ ቢሆንም እንኳን የሚያገባው መርጦ ጨዋ የጨዋ ልጅ ነው። በቃ ምን ባለጌ ቢሆንም። ስለዚህ ቅድሚያ ከሞ ከመማቀቅ አስቀድሞ መጠንቀቅን መልካም ነው።

አሁን አጉል ስልጣኔ መጥቶ እኛ ባላገርነት ፈራነት መባልን እጅግ በጣም እወደዋለሁ፣ በጣም አከብረዋለሁ። በጣም ደስ የሚል ማንነቴ ነው። ምክንያቱም ስልጣኔ ተብሎ ሴት ልጅ ፍቅሯን በአደባባይ የገለጸች ሴት ልጅ ከወደደችው የጠየቀች እየጠየቀች ሴት ልጅ ለወንድ ልጅ መጽዋትነት እየከፈለች የምታደርገው ድርጊት ነው ዛሬ ለኛ ለሴቶች ክብራችን እየነፈገንና የሴት ልጅ ክብሯን ዝቅ እያደረገ ያለው መሆን የሌለበት ነገር ነው። ሴት ልጅ

ወንድ ልጅ ሲለፋ ነው ወንድ ልጅ ሲያደርግላት እንጂ የተለያዩ ነገሮችን ለወንድ ልጅ የፊት መጽዋት መክፈል የለባትም። ዲም ለሳንቲም ሳንቲም ብትሆነ ለወንድ ልጅ በፍፁም አይደረግም። መጀመሪያ ማንነቱና ማንነቷ ይቀድማል። እሱ ወንድ ልጅ ወንድ የሚባል ወንድ ከሆነ ከሴ ልጅ አምስት ሳንቲም አይነካም። ለክብሩ ይጨነቃል። ለማንነቱ ወንድነቱ ይፈትነዋል። ወንድ ማለት ሱሪ ስለታጠቀና ጾታው ወንድ ስለሆነ አይደለም።

የወንድነት መለኪያው አለ አላደለም። ለሰው ልጅ ያለው ትህትና አክብሮት፣ ለቤቱ ያለው ትህትና፣ ለቤቱ ያለው ጥንካራነት ጥበብነትን አላደለም። ህይወቱን የመምራቱ ዘዴና ዘይቤ ከእሱ ጋር ሲሆን ደስ ይላል። ግን እኛ ሴቶች ኋላ ላይ እንዲህ ያደረገኝ ወንድ ልጅ እንደዚህ ሆንኩኝ ወንድ ልጅ እየተባለ ማልቀሱ ምን ትርጉም የለው። ትናንትና እንዳየነው እንደሰማነው አንዷን አስለው

ሶስት ጊዜ አስወርዳ አስታፍራላት። አንድ ሁለት ጊዜ አስወርዳ፣ አሁን ሶስተኛ ነብሰ ጡር ስትሆን ዘወር በይና ያላትና፣ እውነት ለሰማሁት ራሱ እኔ አሞኛል፣ እንኳን ጉዳዩ ላለባት ሴት። አለጎላሃን ውድ ቤተሰቦቼ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደናችሁልኝ ሰላም ናችሁልኝ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። ሸርና ላይክ ሰብስክራይብ እያደረጋችሁ አበረታቱን።

እንግዲህ የተሰማችሁን ደግሞ ኮሜንት ላይ ጻፉልኝ። ቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።